እሱም ዚክር አላህ ነው። አላህም ማስታወስ አላህም ማስታወስ ግን በሐዘን ወይም በጭንቅ ጊዜ ብቻ ሳይሆን በደስታም በሐዘንም በሁሉም ሀል ላይ ስንሆን ጌታችንን ማስታወስ አለብን። ግን ምንድነው ዋናው የሰው ልጅ ሰላም የማይሰማው ልቡ የማይረጋጋው በዛን ሰዓት ነው፣ እና በዛን ሰዓት ወዴት መሸሽ ነው ያለብን? አብዛኛው ሰው ሁሉም ሰው ማለት ይቻላል እንደዚህ አይነት ሀል ሲገቡ ወዴት ነው የሚሄዱ ወይ ወደ ባህር ዳርቻ ላይ ወይ አረንጓዴ ቦታዎች ላይ ወይም ደግሞ እንደዚህ የሚወዷቸውን ሰዎች ማግኘት ላይ ነው ብዙ ሰው መሄድ የሚያስደስተው እና ይህ ማድረጋችሁ ምናልባት ጊዜያዊ ሰላም ጊዜያዊ ደስታ ይህ ውስጣችሁን ሊያወጣው ይችላል ለተወሰነ ጊዜ ግን ብቸኛው መንገድ ብቸኛው መንገድንን የእናንተን ሰላም ዘላቂ ሰላም እንዲሰጣችሁ የሚችለው ምንድን ነው ጌታችሁን አላህን በማስታወስ ነው የልብ ባለቤት የሆነው አምላካችን አላህ ስለ ልባችን በደንብ ሰላም የሚያቅምን ይለናል። በሱረት ራዕድ አለዚነ አመኑ ይላል፣ እነዚያ ያመኑ በማን ያመኑ? በአላህ ያመኑ፣ በመጽሐፎቹ ያመኑ፣ በመላእክቶቹ ያመኑ፣ በነቢያቶች ያመኑ፣ በመጨረሻው ቀን ያመኑ፣ በቆዳው ልቀደር ያመኑ የሆኑ ሰዎች ወተጥማኢኑ ቁሉብሁም ቢዚክሪላህ ልቦቻቸው እኮ አላህን በማውሳት የሚራኩ ናቸው። አላ ይላ ንቁ፣ አዋጅ ተነቃቁ። ቢዚክር ላህ ተጥማኢኑ ልቁሉብ ልቦች አላህን በማውሳት ይራካሉ። የልብ ሰላም ሊገኝ የሚችለው የልብ ሰኪና ሊገኝ የሚችለው አላህን በማስታወስ ብቻ ነው። በቃ ብቸኛው የሰው ልጅ

ከአላህ ዘንድ የተወደዱ ንግግሮች በጣም ነው የሚወዳቸው አላህ ሱብሓነሁ ወተዓላ ንግግሮች አራት ናቸው ይላሉ። ሱብሓነ አላህ፣ ወልሐምዱሊላህ፣ ወላ ኢላሀ ኢለላህ፣ ወላሁ አክበር የሚሉት ንግግሮች ማለት ነው። እና እነዚህ ንግግሮች ስትሉ የናንተ የልባችሁ ሰላም ይመለሳል። ብቸኛው ይሄ በቃ መረጋጊያ ማለት አላህ ማስታወስ ነው። አላህን ማስታወስ ስታስታውሱ ግን እነዚህ ቃላቶችን ስትሏቸው ትርጉማቸውና ስሜታቸውን ከማወቀ ማለት ነው። ዝም ብሎ እንደዚህ ማውራት ያው ሱብሃነላህ አልሐምዱሊላህ ብቻ ሳይሆን ስሜቱን ስሜቱን ማለት የቃላቶቹን ሚዛናቸውን ማወቅ ታላቅነታቸውን ማወቅ። ሱብሐነ አላህ ስትሉ አላህ ተባረከ፣ ታላቅ የሆነውን አላህ ከጎደሎ የጠራውን ጥራት ይገባው ስትሉ አላህ የሆነ ደስ የሚል ስሜት አለው። አልሐምዱሊላ ምስጋና ለአለማቱ ጌታ ለአላህ ይሆን እኔ የትኛው መሀል ላይ ቢሆን ግን አላህ ጌታ እየተመሰገነ ይሁን እሱ ማንንም የሚጎዳ ጌታ አይደለም። አልሐምዱሊላህ ስትሉ የሆን አለ በቃ ልባችሁ እርግጥ ይላል። ወላ ኢላሀ ኢለላህ ከአላህ ውጭ በሀቅ የሚመለክ አምላክ የለም። ይችን ምድር ያስገኘ ሰማይና ምድርን የፈጠረ የሁሉ ነገር ባለቤት የሆነው አንዱና ብቸኛው ሊመለክ የሚገባው አላህ ተባረከ ወተዓላ የእሱን አንድነት ከሱ ውጭ ማንም በሀቅ የሚመለካ አምላክ የለም ብላችሁ ስትመሰክሩ የሌለ የሆነ የእውነትም የልብ ሰላም አለው። አላሁ አክበር ስትሉ ተመሀል ላይ ቢሆን ግን አላ ጌታ እየተመሰገነ ይሁን እሱ ማንም የሚጎዳ ጌታ አይደለም። አልሐምዱላህ ስትሉ ይሆን አለ በቅ ልባችሁ እርግጥ ይላል። ወላ ኢላሀ ኢላላህ ከአላሁ ውጭ በሀቅ የሚመለካ አምላክ የለም። ይች ምድር ያስገኘኝ ሰማይና ምድርን የፈጠረ ሁሉ ነገር ባለቤት የሆነው አንዱና ብቸኛው ሊመለክ የሚገባው አላህ ተባረከ ወተዓላን የእሱን አንድነት ከሱ ውጭ ማንም በሀቅ የሚመለክ አምላክ የለም ብላችሁ ስትመሰክሩ የሌለ የሆነ የእውነትም የልብ ሰላም አለው። አላሁ አክበር ስትሉ ታላቁን አላህ ታላቁን አላህ ከፍ ስታደርጉ ይሆናላል ልባችሁ ላይ የሚሰማው ስሜት አለ። እንደዛ ነው። ስሜቱን በልባችሁ ላይ ማረጋገጥ አለባችሁ፣ እንደዛ ስትሉ ማለት ነው። የነገራቶችን የነዚህ የቃላቶችን ክብደት ምን እያለችሁ እንደሆነ እዚ ቃልባችሁ ላይ የሚሰማችሁን ስሜት ፊት ልታደርጉት ይገባል። ይህ ነው ልብ መረጋጊያ ማለት እንጂ ዝም ብሎ አልሐምዱሊላህ እያሉ እንደዚህ ማለት አይደለም። ስሜቱ እናንተ ጋር ገብቶ ሊሰራ፣ ሊያረጋጋችሁ፣ ሰኪና ሊሰጣችሁ፣ እውነትም አላህ ሱብሃነሁ ወተዓላ ያለውን ሰላም ሊሰጣችሁ ይገባል። እና መንፈይ ዚክር የለቀልባችን ለሰውነታችን ለሁሉ ነገራችን መድኃኒት ነው። የአላህ መልእክተኛ ሰላም ምን ይላሉ? አንድ ሰው ከእንቅልፉ ተነስቶ ማለት ነው። የረሱል ሰለላሁ ዓለይሂ ወሰለም በጣም ብዙ ዚክሮችን አስተምሮናል። የጠዋትና የማታ ስንተኛ ስንነሳ በጣም ብዙ ዚክሮች አሉ እናም አንድ ሰው ከእንቅልፉ ወዳው ብድግ ሲል የሚለውና የጧት ዚክር ተብሎ የተቀመጡት የተለያዩ ናቸው። እንቅልፋቸው ብድግ እንዳለ አንድ ሰው ጌታውም ያመሰግነ መጀመሪያ አልሐምዱሊላ ለዚ አሕያኒ በአይደ መመተኝ ወኢለይህ ንሹ። ይህ ማለት አላህ ማስታወስ ነው። ያ ሰማይና ምድር የፈጠረው አላህ ያን ጥቁር ጨለማ ገፎ የዛሬን ብርሃን ላሳዩ ጌታውን ማመስገን አለበት። እና ምንድን ነው በዚህ ሰዓት ይህንን ያላደረጉ

ከስላን ይሆናል። በ የደከመ ሰው የደከመ የክምክም ይሄ ቀኑ ራሱ ምን ይሆንበታል? የለምታታ ቀን ይኖርበታል። ስለዚህ ታታ ዚክር ማድረግ ለቀናችን ሁሉ ውበት ነው። ለፊታችን ለሁሉ ነገራችን ውበታችን ና ሐኪማችን ምንድን ነው ሁሉ ነገራችን አላ ማስታወስ የዚህን ያክል ትልቅ የመንፈስ እርካታ የሰውነታችን ጥቅም አለው እና

እናም በዚህ ነገር ላይ ሁላችንም ጎበዝ ልንሆን ይገባል። ሁላችንም አላም በማስታወስ ላይ ብዛት ደግሞ ሓላችን ትንሽ ደከም ከሚያለ ሲሆን፣ በሚከፋን በሚደብረን ሰዓት መሸሻችን አላ ስብሐነ ወተዓላን እሱም በማስታወስ ይሆን። ምክንያቱም እሱ ምን ብሏል? ቢዝክሪ ላሂ ተጥመኢኑ ልቁሉብ። አላ አሁን በማውሳት እኮ ልቦች ይረካሉ አለ አምላካችን። አለ ስለ ልባችን ከሱ በላይ ምንም ማንም አያውቅም። እሱ ነው የፈጠራት እሱ ነው በእጁ የሚያገለባብጣት እና እንዴት ደስታ እንደምታገኝ እንዴት ወደ ልብ ወደ ሰኪና እንደምትመለስ እሱ ያውቃል። የደስታችን ምንጭ ምን እንደሆነ አላህ ስለሚያውቅ ነው እኔን አስታውሱ በእኔ ትረጋጋላችሁ ያለው። እንግዲህ የፈጠራችሁን አንዱን አምላካችሁን አላህን ሁሌም እሱን አስታውሱት። ባረከ አላሁ ፊኩም። አላህ እናንተ በሰማችሁት እኔም ባወራሁት የምንጠቀም ያደርገን። ወሰላሙ ዐለይኩም ወረሕመቱላህ በረካቱ